ሰላም በውጭ ሀገር ህይወታችንን ሊያበላሹ የሚችሉ ቀላል የሚመስሉ ከባድ ነገሮችን ላንሳ። በውጭ ሀገር ካለኝ ተሞክሮ ያየሁት ሰዎች የዛን ሀገር ወረቀታቸው የሚኖርባቸው የመኖሪያ ፈቃድ ከተሰጣቸው በኋላ በህዝቡ ውስጥ ሲኖሩ የህዝቡን ህግና ስርዓት አክብሮ እንዲኖሩ ይጠበቃል። እና ዘርዘር ብለን ስለማናየው እና የቋንቋ ችግር ስላለ እንጂ ማንኛውም ወረቀት ሲሰጥ ከጀርባው ላይ የሚጻፉ ማሳሰቢያዎች አሉ። እነዛ ማሳሰቢያዎች የሁሉም የህጎቹ ቁልፍ ናቸው። እናም በውጭ ሀገር እንዳየሁት አንዳንድ ሰዎች በቀላል መንገድ ህይወታቸው ሲበላሽ አይቻለም። ይህ ለምሳሌ አንድ ነገር ላንሳላችሁ፣ በመንገድ ላይ ሽንት መሽናት። በመንገድ ላይ ሽንት በመሽናት ጣሊያን ሀገር በነበርኩ ጊዜ ወረቀቱ ሳይታደስ በቃ፣ ወደ ሰባት አመት፣ ስድስት አመት ቆይቶ የዜግነት መብቱ የተከለከለ አበሻ አቃል አንድ ቀን ያዙት፣ ሁለት ቀን ያዙት፣ ሶስት ቀን ያዙት። ከዛ በኋላ በቃ አመል ደግሞ አይቶም ያው፣ ያ ወንድም መንገድ ላይ የጠጣ ስለነበረ ፓርክ ላይ የጠጣና ሽንቱ ሲመጣ እዛው ዞር ብሎ ይሸና ነበር። ግን እነሱ የዋዝ አይደሉም። አጥንቶ አጥንቶ ሁለት ቀን ሶስት ቀን ያዙት፣ ቅጣት ሰጡት፣ ምን አሉት። ቅጣቱን ሳይከፍል ቀረ፣ መጨረሻ ዜግነት እንዳያገኝ አድርገውታል። ይህ በጣሊያን ያየሁት ምላችሁ ነገር በሁሉም አውሮፓ ያለ ነው። አንድ አገር እንደው የሀገሩ ሰዎች እንኳን ቢያደረጉ፣ እኛ ሀገር ሰዎች ብዙ አያደረጉም። ቢያደረጉ እንኳን እኛ በስስ መስመር ላይ በቀጭን ክር ላይ የምንሄድ ሰዎች ነን፣ በሰው ሀገር የምንሄዱ ሰዎች ያን ክር ከበጠስ ነው። ከዛ በኋላ በህይወታችን ላይ ብዙ ተግዳሮትና ችግር ያጋጥመናል። ሌላ ምንድን ነው ያየሁት? በትንሽ ነገር ጸብ መፍጠርና አንቧጓሮ መፍጠር። በትንሽ ነገር አንቧጓሮ መፍጠር ከጓደኛህም ይሁን ከሆነ ሰው ከሚስትህ ይሁን ከልጅ ጋ ይሁን እጅህን እስከሰነዘርክ ድረስ ህይወት ተበላሽቷል። ወንድም ልጅህን ለመቅጣት አችልም። አንዴ እጅን አሳረፍክ ማለት ልጅ ለአስተማሪዎች ትናገራለች፣ አስተማሪዎች ለሚመለከታቸው ትናገራለች፣ ልጆች ይነጠቃሉ ወይም አንተ ትባረራለህ ከቤት። ያ ደግሞ በህይወቱ ላይ ሌላ ችግር ምን ያመጣል? ስራ መስራት ትከለከላለህ፣ ከዛ በኋላ ወረቀቶች አይታደሱም፣ ወይ ዜግነት አታገኝም፣ ከዛ የክሪሚናል ሪኮርድ ውስጥ ትገባለህ። ስለዚህ ህይወት ይበላሻል። አንዳንዴ ደግሞ በሚስቶቻችሁ በመናደድ አንድ ጥፊ ሰንዝራችሁ ህይወታችሁ በዛ ጥፊ የሚዘጋ ሰዎች አሉ አላችሁ፣ በቃ የሆነ አገር ከየት እንደ አገሩ ነው መኖር አለበት። አገርም ቢሆን እሱ ሚስትን መደብደብ ያለበት አይመስለኝም። ሚስት መደብደብ ወይም ልጅ መደብደብ፣ ይሄ የጀግነት ምልክት አይደለም። ካልተስማማ መነጋገር፣ መነጋገር ካልተስማማ መለያየት ነው እንጂ አካል ላይ ጉዳት የሚያደርስ መሰንዘር፣ ስሜታዊነት የከብት ባህሪ ነው። እናም በእንደዚህ አይነት ሂደቶች የብዙ ሰዎች ህይወት ሲበላሹ አይቻሉ። ወረቀቶቻቸው አይታደሱም ስራ መግባት አይችሉም። ከመንግስት የሚያገኟቸው ጥቅማ ጥቅሞችን ያጣሉ። ቀስ ያሉ ለአእምሮ ቀውስ ይገባሉ። ለአልኮል ሱስ፣ ለድራግ ደግሞም ገንዘብ ስለሚያስፈልጋቸው ገንዘብ ለማግኘት ሲሉ ህገወጥ ነገር ማድረግ ይጀምራሉ። አንድ ቀን በዛ እያዛሉ እድሜ ልክ ህይወታቸው ተቸክሎ ይቀራል። ስለዚህ እንደ ቀልድ መስሎን እንዳደግንበት ሀገር መስሎን እኛ እንደኖርንበት አገር እኛ ሀገር እኮ የሆነ ሰው ደብድበኸውም ጥርሱን አውልቀው ካሳ ከፍለ እሱ ክስ አንስቶልህ ክስ ሊቆም ይችላል እዚህ ወንድም እንደዚህ የሚባል ነገር የለም። ተሳስተህ እንኳን መንገድ ላይ ስታልፍ ለገፋው ሰው ሶሪ ማለት አለብህ። ይቅርታ ካላልኮ በዛ ቢከስ ከፈለገ ሰውዬ መንገድ ላይ ካሜራ ይኖራል፣ ያስቀጣሃል። እናም ሞኛ ንሁን የምንሄድባቸው ሰዎች የሚወዱን አይምሰላችሁ። በቃ ተቻችሎ እነዚህ ተቸግሯል በቃ ይኑሩ ብለው ትተውን ነው እንጂ ተርፏቸውም እናይመስላችሁ አልተረፋቸውም ። ምክንያቱም ቢተርፋቸው ኖሮ ስራ አይሄዱም ነበር። ቢተርፋቸው ኖሮ ጥሩ መኪና ይነዱ ጥሩ ቤትም። ግን ከነሱ ተሻምተን ነው ምንበላው፣ ስራቸውን ተሻምተን ነው የምንሰራው። ስለዚህ ለነሱ ተገቢውን ሪስፔክት እንስገድ አይደለም እያልኳቸው፣ ህጋቸውን እናክብር። ህግባቸውን አክብረን ከኖርን ቢያንስ ከህሊና ተጠያቂነት እንድናለን። እንደዛም ሆኖ አልፎ የሚመጣ ችግር ሊኖር ይችላል። ግን ሀገርህ እስካልሆነ ድረስ በሀገርህ ትገፋ የለም እንዴ? በሀገርህ ከእንደዚህ ነህ ከእንደዚህ ነህ ትባል የለም እንዴ? በሰው ሀገር ህግ አክብሮ መኖር ምንድን ነው የሚከለክለን? ምንድን ነው ነው አውቶቡስ ስትሳፈሩ፣ ለምንድን ነው አውቶቡስ ማትከፍሉት? ከሌላችሁ በእግራችሁ ለምን አትሄዱ? ይህ የሁላ፣ የሁሉም ስደተኛ ችግር ነው። በባቡር ስትሄድ ባቡር ውስጥ ሽንት ቤት ገብተ፣ ቆልፈ፣ ከዛ በኋላ ኮንትሮሉ ሲመጣ አልከፍትም፣ ክፈት፣ ፖሊስ ተጠርቶ ጭቅጭቅ። ለምን እስከዛ ድረስ ትሄዳለ? ብራዘር ካለ ክፈል፣ ከሌላ አትሄድ። በጣም ግዴታ ከሆነ ደግሞ የሚመጣውን ነገር ተቀበል፣ ቅጣቱን ተቀበል። የቅጣት ወረቀት ነው የሚሰጡ፣ ካልከፈልክ ያ የቅጣት ወረቀትን ተቀበል። እናም ምንድን ነው ልላችሁ ዋናው ዓላማዬ በምንሄድበት ቦታ ሕግን የማክበር ልምድ ማዳበር አለብን። ሕግን ካላከበርን ህይወታችን ጨለማ ይሆናል። በእያንዳንዱ በራሳችን ስህተት የምንከፍለው ዋጋ ለእኛም ለቤተሰባችንም ይተርፋል ለሌሎች ስደተኞች ደግሞ ጠንካራ ህግ እንዲወጣና መሸንቆቆ እንዲጠብቅ ምክንያት እንሆናለን። በወንጀል ውስጥ በመሳተፋቸው የተነሳ የአንዳንድ ሀገር ሰዎች በጣም በተለየ ሁኔታ የሚታዩ አሉ። በጣሊያን ሀገር ጭራሽ ወረቀት የማይሰጣቸው ሰዎች አውቃለሁ። በአንዳንድ ሀገሮችም እንደዚሁ እነዛ በወንጀል ባህሪ ስለታወቁ ገና ስማቸው የሀገራቸውን ስም ከጠሩ አይሰጠንም ብሎ ስለሚያምኑ የሌላ ሀገር ስም ይጠራሉ። የሌላ ሀገር ዜጋ ነኝ ይላሉ። በዛ ለመውሰድ ይሞክራሉ። ከዛም በቃ ወደ ወንጀል ውስጥ ገብቶ ህይወታቸው ዝብርቅርቅ ስለዚህ በሄድንበት ቦታ ሁሉ ኃላፊነት ሊሰማን ይገባል። ህጎችን ማክበር አለብን። እንደ ቀልድ የምናያቸው ነገሮች በህይወታችን ውስጥ ችካል ወይም ብረት መዝጋ ይሆናሉ። ስለ አዳመጣችን ያመሰግናል። እግዚአብሔር ይስጥ።